ቅመሟ የብሩኬ ወዳጆቹ ዘመዶቹ እናቱ ሰብሰብ ባሉበት ሞቅ ደመቅ አድርጋ ልደቱን አክብራለታለች እንግዲህ ቅመሟ ገና የብሩኬ ልደት ሳይደርስ ነው የተሰለፈችበት ያቀደችበት ማለት ነው እንዳደረገችውም ይሄን ሰርግ የመሰለ ፕሮግራም አዘጋጅታ ሰርፕራይዝ አድርገዋለች ቅመሟ ኮ ጎበዝ ነች ሰላም ሰላም ወግ ቻናል ቤተሰቦች እንዴት ናችሁልኝ ቤተሰብ ሰላማችሁ ብዝትርፍ ይበልልኝ እውነት የእንኳን ተወለድክ ዝግጅት ሳይሆን ትልቅ ዝግጅት ፕሮግራም ነው የሚመስለው እና ማለት በጣም ሞቅ ሸብረቅ ያለ ነው ማለት ነው። ለየት የሚያደርገው ደግሞ እዚያው እናቱ ከጎኗለች። እናቱ አብራ ኬክ ቆርሳለች። ያው ማለት እናታችሁ በተገኘችበት ኬክ ስትቆርሶ እጅግ በጣም ደስ የሚል ስሜት አለው እና ብሩካችን ወንድማችን እንኳን ተወለድክ ቀሪ ዘመንህ ይባረክ መጩ ዘመን ደግሞ የደስታ የሰላም የፍቅር ይሆንልህ። ያሰብከውን ሀሳብን እቅድን ፈጣሪ ያሳካል። እውነት ብሩኬ በጣም ጥሩ ልጅ ነው። እንግዲህ ብሩኬ ምን ያክል መልካም ልጅ ቢሆን ነው በዙሪያው ያሉ በሙሉ ስለሱ እንደዚህ ብለው የሚናገሩት? እና ብሩኬ ማለት እውነት እኛ እስካወቅ ነው ድረስ ዩቲብ ላይ እጅግ በጣም መልካም ልጅ እንደሆነ እንረዳለን ማለት ነው እና በተቻለን መጠን ደግሞ ለሰዎች መልካም መሆን እየመር ለራሳችን የህሊና ረፍት ነው ራሱ አንዳንዴ የምታደርጉት ነገር ትንሽ የሚሆን ትልቅ የሚሆን ግን ለሰው ስታደርጉ እጅግ በጣም ደስ የሚል ስሜት ነው ያለው። እና ብሩኬ እንግዲህ በዙሪያው ያሉ ጓደኞቹን ቤተሰቦቹን አጋዥ ነው፣ ጓደኞቹን ያበረታታል። እና ቡራችን እንኳን ተወለድክ። ቅመምዬ ደግሞ እንግዲህ ያው ከትናንት ጀምራ ነበረ ስለ እሱ ስትናገር የነበረው። በጠዋት ተነስታ ራሱ ኮሚኒቲዋ ላይ የፖሰተችው፣ እንዴት ደስ ይላል! እርስ በርስ መሞጋገስ ግን እንዴት ደስ ይላል! ወዶች ዬ እንደዚህ ንጹሕ ፍቅር የስጣችሁ ፈጣሪ የልቤ የምትሉት ሰው ለሰዎች የደስታ ምንጭ መሆን እጅግ በጣም መታደል ነው። እና ቀመሟ እንግዲህ ብሩኬን በፖስታቸው እርስ በራሳቸው ሲሞጋገሱ ነበር። ሀይኒዬ እና ብሩክ ማለት ነው። እና በዚህ ሰዓት ከማንም እና ከምንም በላይ ብሩኬን እንደ ሀይኒ የሚያውቀው የለም ብዬ አስባለሁ። ሁሉን ነገሩን ትረዳለች፣ ሁሉን ነገሩን ታውቃለች። ቅመማ ደግሞ አንችም የፍቅርሽን የምትወጁን የባልሽን ስኬት ያሳይሽ እውነት ለሱ ስኬት እንዴት እንደምትሆን ይሄን አድርገህ ያሳየኝ፣ ተለውጠህ ያሳየኝ፣ ክፋትህን አልፈልግም፣ ሁሌ ደስታ ነው ማየት የምፈልገው ስትል ምን ያክል ለብሩኬ እንደምታስብ ግልጽ ነው። ከዚህ ጋር እና ፈጣሪያም ላክ ሁለታችሁንም ስኬታማ አድርጎ እያሳየን እኛንም፣ የምንወዳችሁ የምናከብራችሁ በጣም ምርጥ ጥንዶች ናችሁ። ዩቲዩብ ላይ ሰፍለን የምንጠብቃቸው ሀይሚና ብሩኬ፣ በዚህ በአሁን ባለው ሰዓት ላይ ማለት ነው ሀይሚና ብሩኬ ናቸው። እውነት ለመናገር እና ጓደኞቹ ራሱ በጣም ነው ደስ የሚሉት የገጠመኙ ነገር የደመራውና ማለት ነው ከዓመት ከዓመት ያድርሳችሁ ብለው የወጡት እንዴት እንዳሳቀኝ በእንደዚህ አይነት ሰዓት ላይ ያው ብዙ ገጠመኞች አሉ ግን አላወሩትም። በተለይ አሁን ሄኖክ ብዙ ገጠመኝ ይኖረዋል ግን አላወራም እና ብቻ ግን ገጠመኞቻቸው ራሱ እንዴት ደስ ይላሉ። ሙሽዬም አንቺ እድሜና ጤና ይስጥሽ እንደዚህ አይነት ሀሳቢ ልጅ ስለወለድሽ ፈጣሪ ስለሰጠሽ እውነት ፈጣሪ ይመስገን። ብሩኬ ለቤቱም ለውጩም በጣም ለየት ያለ ልጅ እንደሆነ ይነገርለታል ማለት ነው። በልጅነቱም ደግሞ አስቸጋሪ ልጅ አልነበረም፣ ቤተሰቡን ታዛዥ፣ እናቱን ታዛዥ ነው እና ብሩክና ሀይሚዬ ደግሞ የምትወልዱት ልጅ እንደናንተ ታዛዥ የሆናችሁ ያው የማይደርሱ የሚመስሉ ነገሮች ሁሉ ይደርሳሉ። ነገም ሀይሚና ብሩኬ ተጋብተው ልጅ ስለሚወልዱ እና በዛሬ ዕለትም ፕራንክ እኮ አደረጉት። ብሩኬ ግን ጀግና ኮነ ያለ ሀይሚ እንዴት ይሆናል አለ ማለት ነው። እውነት ያለ ሀይሚማ ምን ድምቀት አለው? ከዛ ጋር እንዴ፣ ብሩኬ ያለ ሀይሚ ሀይሚ ደግሞ ያለ ብሩኬ ድምቀት የለምን ነው። ቆረስ ማለት ይቆረስ ይቆረስ ይሉት ምንም መቁረስ አልፈለግም እና ነገሮች ከዓመት ከዓመት እየተሻሉ እንጂ ያው ከዓመት ከዓመት እየተበላሸ አይሄዱም፣ ማለት ነው። የዘንድሮው ዓመት እጅግ በጣም ነው ደስ የሚለው። ያለፈው ዓመት እንግዲህ የብሩኬ ልደት እንደዛሬ ተከብሮ ሀይሚ በጠዋቱ ጠፋችብን እና ያንን ሁሉ ፈተና አልፋችሁ ከዚህ በመድረሳችሁ እጅግ በጣም ደስተኛ ነን። ብሩኬም ነፍ አመት ኑረልን፣ ምርጥ ወንድማችን፣ ይሄ መልካም ልብህ አይቀየር። መልካምነት ለራስ ነው። መልካምነት ዞሮ ዞሮ ለራስ ነው የሚጠቅመው፣ ራስን ነው የሚከፍለን እኛን መልሶ ይከፍለናልና መልካምነታችሁን ሀይሚን፣ ብሩኬም አይቀይረው። እጅግ በጣም ደስ የሚል የልደት ፕሮግራም ነው የተዘጋጀለት ው።